ግንቦት 22 የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። ለእናንተ ብዙ የደከመችላችሁን ማርያምን ሰላም በሏት። ከዛም ከዘመዶቼ ወገን የሚሆኑትን ከእኔ ጋር ያመኑ እንድራኒቆስንና ዩልያንን ሰላም ብሉ። ቀደም ሲል ክርስቶስን እንዳገለግሉ ሐዋርያት ያውቋቸዋል። በክርስቶስ ወንድሜ የሆነውን አምጵልያጦስን ሰላም በሉ። የክርስቶስን ሥራ በመሥራት የምንተባበረውን ሩባኖስን ወዳጄስን ጣክንንም ሰላም በሉ። በክርስቶስ የተመረጠውን ኤጤሌንን ሰላም በሉ። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት። ኢየሱስ መሲሕ አይደለም ብሎ ከሚክድ በቀር ሐሰተኛ ማን ነው? አብንና ወልድን የሚክድ ሐሳዊ መሲሕ ይህ ነው።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 ወንድሞቻችን በደስታ ተቀበሉን። በማግስቱም ጳውሎስ ከኛ ጋር ወደ ያዕቆብ ገባ፣ ቀሳውስትም ሁሉ በዚያ ነበሩ። ጳውሎስም ሰላምታ ካቀረበላቸው በኋላ በእርሱ ሐዋርያነት እግዚአብሔር በአሕዛብ ያደረገውን ሁሉ ነገራቸው። እነርሱም ሰምተው እግዚአብሔርን አመሰገኑ፣ እንዲህም አሉ፦ ወንድማችን ሆይ ከአይሁድ መካከል ያመኑት ስንት ዐላፋት እንደሆኑ ታያለህን? ሁሉም ለኦሪት የሚቀኑ ናቸው። ነገር ግን የማይሆነውን እንደምታስተምር የሙሴንም ሕግ እንደምታስተዋቸው በአሕዛብ መካከል ያሉ ያመኑ አይሁድንም ልጆቻቸውን እንዳይገርዙ የኦሪትንም ሕግ እንዳይፈጽሙ እንደምትከለክላቸው ስለ አንተ ነገሯቸው። አሁንስ ምን ይሆን? ህዝቡ ወደዚህ እንደመጣ ይሰሙና ይሰበሰቡ ይሆናል። ስለዚህ ይህን የምንልህን አድርግ። ብጽዕት ያላቸው አራት ሰዎች በእኛ ዘንድ አሉ። ይዛሃቸው ሄድ ከእነርሱም ጋር ራስህን አንጻ፣ ራሳቸውንም እንዲላጩ ስለ እነርሱ ገንዘብ ክፈላቸው። የሚያሙህም በሐሰት እንደሆነ አንተ የኦሪትን ሕግ እንደምትጠብቅ ሁሉም ያውቃሉ። ስለሚያምኑት አሕዛብ ግን ዕርም ከሆነውና ለጣዖታት ከሚሰዉት ከዝሙት ሞቶ የተገኘውንና ደምን ከመብላት እንዲከለከሉ እኛዘናል። ያን ጊዜም ጳውሎስ ሰዎቹን ይዞ በማግስቱ ከእነርሱ ጋር ነጻ የመንጻታቸውንም ወራት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 ንስሐም በገቡ ነበር። ነገር ግን ጢሮስና ሲዶና ከእናንተ ይልቅ በፍርድ ቀን ይቅርታን ያገኛሉ። አንቺም ቅፍርናሆም እስከ ሰማይ ድረስ ከፍ ከፍ ብቲ፣ እስከ ሲኦል ትወርጃለሽ። እናንተን የሚሰማ እኔን ይሰማል። እናንተንም እምቢ የሚል እኔን እምቢ ይላል። እኔንም እምቢ የሚል የላከኝን እምቢ ይላል። እኔንም የሚሰማ የላከኝን ይሰማል። ስንክሳር ሐዋርያ እንድራኒቆስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 22 በዚች ቀን የከበረና የተመሰገነ ሐዋርያ እንድራኒቆስ አረፈ። ይህንንም ሐዋርያ የክብር ባለቤት ጌታችን ኢየሱስ ክርስቶስ መረጠው። እርሱም የእግዚአብሔርን መንግሥት እንዲሰብኩ ጌታ ከመከራው በፊት ከላካቸው ከሰባ ሁለቱ አርድዕት ውስጥ የተቆጠረ ነው። በጽርሐ ጽዮንም መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ በብዙ አገሮች ውስጥ ሰበከ። በኒውቢያ አገርም ላይ ሐዋርያት በአንብሮተ እድ ኤጲስቆጶስነት ሾሙት፣ በውስጧም ሰበከ። በጨለማ በድንቁርና የሚኖሩ ብዙዎች አረማውያንንም የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። ከዚህም በኋላ ሐዋርያ ዮልዮስን ወሰደው። በአንድነትም በብዙ አገሮች ዙረው አስተማሩ። ብዙ ሰዎችንም አጠመቁ። ተአምራትንም በማድረግ ከሰዎች ላይ አጋንንትን አባረሩ። ብዙዎች በሽተኞችንም ፈወሷቸው። የጣዖታትንም ቤቶች አፍርሰው የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ አብያተ ክርስቲያናትን አነጹ። አገልግሎታቸውንም በፈጸሙ ጊዜ ጌታችን ከድካሙ ወደ ዕረፍት ከሐዘንም ወደ ደስታ ሊወስዳቸው ወደደ። ከዚህ በኋላ ሐዋርያ እንድራኒቆስ ታመመና በዚች ቀን አረፈ። ቅዱስ ዩልዮስም ገንዞ በመቃብር አኖረው። ለእግዚአብሔርም ምስጋና ይሁን፣ እኛንም በአባቶቻችን ሐዋርያ ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የምሥራቃዊ ያዕቆብ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።